ከኤሌክትሪክ እና ከነዳጅ ተሽከርካሪ የትኛውን ልግዛ የሚለውን ጥያቄ ለማነጻጸር ያክል አስር የሚያክሉ መስፈርቶችን አንድ ላይ እናያለን። በመጀመሪያ ደረጃ ኢንቨስትመንት ኮስት ወይም ደግሞ መግዣ ዋጋ ላይ ኤሌክትሪክ ተሽከርካሪና ነዳጅ ተሽከርካሪዎች ያላቸው የመግዣ ዋጋ ኤሌክትሪኮቹ መንግስት ብዙ ታክስ ቅናሽ ስላደረገባቸው በጣም አፎርደብል ስለሆኑ አሁን ማርኬት ላይ ብትወጡ በብዛት የምታገኟቸውም ኤሌክትሪክ ተሽከርካሪዎች ናቸው። በዋጋቸው የሚታይ ኤሌክትሪኮቹ አንጻራዊ ርካሽ ሊባሉ የሚችሉ ስለሆኑ ኤሌክትሪክ ተሽከርካሪዎች በኢንቨስትመንት ኮስት አንፃር የተሻለ ቫሊዩ አላቸው ወይም ደግሞ የተሻለ ውጤት ሊሰጣቸው ይችላል። ይሄም አንድ ኤሌክትሪክ ተሽከርካሪ ይሻላል የሚባልበት ነው ብለን ማሰብ እንችላለን። ሁለተኛ ላይ ምና

ኤሌክትሪክ ቻርጅ ማድረግና ነዳጅ ተሽከርካሪዎችን ነዳጅ ሪፊል ማድረግ ኮስት ምን ያክል ያስወጣናል የሚለውን ካየን በቀጥታ ኤሌክትሪክ ተሽከርካሪ አሁን ባለው ዋጋ በጣም በጣም የተሻለና ትርፋማ የሚያደርግ ስለሆነ በእነዚህም የኤሌክትሪክ ተሽከርካሪዎች በደንብ የተሻሉ ናቸው ብለን ማሰብ እንችላለን። ለዚህ ሁለተኛውንም ነጥብ ለኤሌክትሪክ ተሽከርካሪ እንሰጣለን ማለት ነው። ሶስተኛ ደግሞ የሜንቴናንስ ኮስት ነው። ሜንቴናንስ ኮስታቸውን በሁለት ከፍለ ማየት እንችላለን። በአጭር ተርምና በሎንግ ተርም የሚደረጉ ሜንቴናንስ ኮስቶች አሉ። እነዚህም የነዳጅ ተሽከርካሪዎች ላይ በየ5000 ኪሎ ሜትር ዘይት ፊልትሮ እና የተመሳሰሉ ነገሮችን መቀየር ይኖራል። አንጻር በኤሌክትሪክ ተሽከርካሪዎች ላይ እነዚህ ነገሮች ስለሌሉ ወይም ደግሞ በጣም ኮምፖነንቶቹ ስለሚቀንሱ ሾርት ተርም ሜንቴናንስ ላይ ኤሌክትሪክ ተሽከርካሪዎች ላይ በጣም ሴፍ ነው፣ ወይም ደግሞ ብዙ ገንዘብ ሴቭ ማድረግ እንችላለን ተብሎ ይታሰባል። ሌላኛው ግን በረጅም ጊዜ ኤሌክትሪክ ተሽከርካሪዎችን ቢሆን ባትሪ ሪፕሌስመንት ኮስታቸው ቀላል ተብሎ የሚታሰብ ነገር አይደለም። በአንጻሩ ደግሞ ሲታይ ላይ ተሽከርካሪ በረጅም ጊዜ ሞተር እንኳን ኦቨርሆል ብታደርጉ ከባትሪ ሪፕሌስመንት ኮስት አንጻር በጣም አነስ ያለ ኮስት አለው ብለን ማሰብ እንችላለን ማለት ነው እዛ እንደ አጠቃላይ ከዜሮ ጀምሮ እስከ መጨረሻ ድረስ ባለው ሜንቴናንስ ኮስት ብናየው፣ እኔ ወደ ኤሌክትሪኩ ያደላል። ወይም ኤሌክትሪኮቹ ሻል ያለ ኮስት ኢፌክቲቭ ናቸው የሚል እምነት አለኝ። እናንተ የራሳችሁ ማስቀምጥ ትችላላችሁ። ለዚህ በዚህኛውም ነጥብ ለኤሌክትሪክ ተሽከርካሪ ነው የምሰጠው ማለት ነው። በአራተኛ ደረጃ የምናይ የፐርፎርማንሳቸውን ጉዳይ ነው። በፐርፎርማንስ ደረጃ እኩል ጉልበት ያላቸው ኤሌክትሪክና ዳሽ ተሽከርካሪዎች ብናስቀምጥ ስፔሻል ዲዛይን ተደርገው ለፍጥነት ውርድ ስካልተደረጉ በስተቀር ኖርማል ኮሜርሻል ምን ላቸው ቬክሎች ወይም ደግሞ የማንኛውም ሰው የሚጠቀባቸው አውቶሞቢሎች በፐርፎርማንስ ደረጃ አክሴሌሬሽናቸው ኤሌክትሪክ ተሽከርካሪዎች ኢንስታንት ተወርካቸው ወይም ደግሞ አክሴሌሬሽን መጀመሪያ ላይ ያላቸው ጉልበት ሻል ያለ ስለሆነ በጣም የተሻል ናቸው ብለን ማሰብ እንችላለን። ከዛ ውጭ ደግሞ እኛ እዚህ ሀገር ላይ በምንገዛባቸው ኮርስ እንኳን ኢቫሉዌት ብናደርጋቸው እዚህ ከተማ ላይ የምትገዙት በአምስት ሚሊዮን ብር የሚገዛ ኤሌክትሪክ ተሽከርካሪ እና በአምስት ሚሊዮን ብር የሚገዛ ተሽከርካሪ በጉልበት ሲታይ የኤሌክትሪክ ተሽከርካሪዎቹ በደንብ የተሻለ ጉልበት ያላቸው ተሽከርካሪ ስለሆኑ በዚህም የኤሌክትሪክ ተሽከርካሪዎቹ ይሻላሉ የሚለውን ነጥብ ሰጠዋል ማለት ለዚህም አራተኛ ኤሌክትሪክ ተሽከርካሪ ሻል የሚልበት ይሆናል ማለት ነው። ሌላኛው የምቾትና የቴክኖሎጂ ጉዳይ ነው። ተሽከርካሪዎችን አሁን ማርኬት ላይ ወጣችሁ ስትገዙ ስፔሻሊ አሁን ላይ ባለው ዋጋ ኢትዮጵያ ውስጥ የነዳጅ ተሽከርካሪዎች መከልከላቸውን እንዳለ ሆኖ ማርኬት ላይ የምታገኟቸውን ተሽከርካሪዎች ግን በእኩሉ ዋጋ ነዳጅ እና ኤሌክትሪክ ተሽከርካሪ የመግዛት እድሉ ቢሰጣችሁ ኤሌክትሪክ ተሽከርካሪዎቹ የተሻለ ኮንፈርት ያላቸው፣ የተሻለ ቴክኖሎጂ ያላቸው እና የተሻለ ምቾት ያላቸው ስለሆኑ ይሄም በኮንፈርት አይነት ቴክኖሎጂ የኤሌክትሪክ ተሽከርካሪዎቹ በደንብ የተሻሉ ናቸው ብለን ማሰብ እንችላለን። የነዳጅ ተሽከርካሪዎች ብዙ ቴክኖሎጂ ያላቸው፣ ብዙ ኮንፈርት ያላቸው አሉ። ነገር ግን ከፕራይስ አንጻር በጣም ሌክዠር የሚባሉና ውዶቹ ላይ ብቻ ታገኙ። በተለይ በተለይ እኩል በሆነ ዋጋ የሚገዛን ተሽከርካሪ ኢቫሉዌት ካደረግን የኤሌክትሪኮቹ ሞር ኮንፈርት አላቸው፣ ሞር ሌክዠሪ ናቸው፣ ውስጣቸው ፋንሲ ነው፣ ስትነዷቸውም ስትረዷቸውም ይመቻሉ ብላችሁ ማሰብ ትችላላችሁ። በዚህኛውም የኤሌክትሪክ ተሽከርካሪ ብልጫውን ይወስዳል ማለት ነው። ስድስተኛ ቁጥር ላይ ያለው እንግዲህ የድራይቪንግ ሬንጅ የምናይበት ይሆናል። ያም አንድ ተሽከርካሪን ምን ያክል ኪሎ ሜትር መንዳት ትችላለህ የሚለውን ሲታይ የኤሌክትሪክ ተሽከርካሪዎች እንደ አጠቃላይ የሬንጅ ኢሹ አለባቸው። ለዛ አንዴ ቻርጅ አድርገው ወይ ደሞ አንዴ ነዳጅ ሞልተ ምን ያክል ኪሎ ሜትር ትሄዳለ የሚባለውን ስታይ፣ በአንጻሩ የኤሌክትሪክ ተሽከርካሪዎች አነስ ያለ ሬንጅ ስላላቸው፣ በተለይ በተለይ ረጅም መንገድ ሲነዱ ድራይቪንግ ሬንጃቸው ስለሚቀንስ፣ በተለያዩ ምክንያቶች በዚህ በዚህ ምክንያት የኤሌክትሪክ ተሽከርካሪዎች ወረድ ያለ ነጥብ ይሰጣቸዋል። በሬንጅ ካየን ነዳጅ ተሽከርካሪዎች በደንብ የተሻሉ ናቸው ብለን ማሰብ እንችላለን ማለት ነው። ሌላኛው ደግሞ የኢንፍራ ስትራክቸር ጉዳይ ነው። ለኤሌክትሪክ ተሽከርካሪዎች ያለው ኢንፍራስትራክቸር እና ለነዳጅ ተሽከርካሪዎች ያለው ኢንፍራስትራክቸር ብናወዳድር አንድ ሰው ኤሌክትሪክ ተሽከርካሪና ነዳጅ ተሽከርካሪን ይዞ ከከተማ ወጥቶ ሊንቀሳቀስ ቢፈልግ በነዳጅ ተሽከርካሪዎች ላይ በጣም የተሻሉ ነገሮች አሉ ብሎ ማሰብ ይቻላል። ይሄም የ የጋዝ ስቴሽን ወይም ደግሞ ነዳጅ የምንሞላባቸው ስቴሽኖች በየክፍለ ሀገሩ በየመንደሩ ሁሉም ቦታ ስለሚገኙ ሳንቸገር የነዳጅ ተሽከርካሪዎችን መንዳት እንችላለን። በተቃራኒ ደግሞ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ቦታ ከአዲስ አበባ ከተማ ከወጣችሁ በጣም ስለምትቸገሩ አሁን ባለው ተጨባጭ ሁኔታ በኢንፍራስትራክቸር ጉዳይ የነዳጅ ተሽከርካሪዎች የተሻለ ኢንፍራስትራክቸር አላቸው ብለን ማሰብ እንችላለን። ይሄን የነዳጅ ተሽከርካሪ ብልጫውን የሚወስድ ይሆናል ማለት ነው። ኢንፍራስትራክቸሩ እንዳለ ሆኖ ደግሞ ኤሌክትሪክ ተሽከርካሪና የነዳጅ ተሽከርካሪን አንዴ ሪፊል ወይም ደግሞ ሪቻርጅ ለማድረግ የሚወስድብንን ታይም ካየነው፣ ይሄም በነዳጅ ተሽከርካሪ ነዳጅ እስካለ ድረስ ቦታው ከደረሳችሁ በሁለትና በሶስት ደቂቃ ሞልታችሁ መጣት ትችላለች። ኤሌክትሪክ ተሽከርካሪዎቹ ግን በጣም ካነሰ አንድ ሰዓት ያክል ይፈጅባቸዋል። ለዛ ሪፊሊንግ ወይም ቻርጂንግ ታይሙን የነዳጅ ተሽከርካሪዎች በደንብ ብልጫ ይወስዳሉ። ሰዓት ቆጣቢ የሆኑት የነዳጅ ተሽከርካሪዎች ናቸው ብለን ማሰብ እንችላለን ማለት ነው። ዘጠነኛ እንግዲህ የኢኮኖሚካል ቫሊዋቸውን ነው ምናየው። ተሽከርካሪዎችን እንገዛለን። ከገዛም በኋላ ምን ያክል ኢኮኖሚካል ቫሊው አላቸው ብለን ማሰብ ወይም ደሞ ቫሊት ማድረግ እንችላለን። ይህን ስንልም አንድ ተሽከርካሪ የገዛ ሰው ተሽከርካሪውን ኮላተራል አድርጎ ማስያዝ ቢፈልግ አሁን ባለው ተጨባጭ ሁኔታ ከኤሌክትሪክ ተሽከርካሪዎች ይልቅ የነዳጅ ተሽከርካሪዎች በደንብ ብልጫ አላቸው ወይ ደግሞ የተሻለ ቫሊ አላቸው እንደሆናቸው ብለን ማሰብ እንችላለን። ለዚህም ቀጥታ የሆነ ማሳያ መሆን የሚችለው በመንግስት እንኳን የሚተዳደረው ኢትዮጵያ ንግድ ባንክ ለሰራተኞቹ ወይም ለደንበኞቹ ብድርን ሲያመቻች ለኤሌክትሪክ ተሽከርካሪ ሲሆን በመለሻ ጊዜው አምስት ዓመት ነው ተብሎ ገደብ ይጣልበታል። የነዳጅ ተሽከርካሪ ሲሆን ደግሞ እስከ አስር ዓመት ድረስ ይሄዳል። ያ ማለት ተሽከርካሪ እጃችሁ ላይ ሆኖ እንኳን ኮላተራል ማድረግ ብትፈልጉት የነዳጅ ተሽከርካሪ ሚኒመም አስር ዓመትን በኮላተራልነት መጠቀም ስለምትችሉ ያም የተሻለውን ወደ ነዳጅ ተሽከርካሪዎች ዝንባሌ ይወስዳል ማለት ነው። ሌላኛው እንግዲህ የሪሴል ቫሊዋቸው ጉዳይ ነው። የሪሴል ቫሊዩ ጉዳይ በዓለም ላይ እስካሁን ባለው ተሞክሮ፣ እዚህ ኢትዮጵያ ውስጥም እስካሁን ባየነው ተሞክሮ አንፃር ከኤሌክትሪክ ተሽከርካሪና ከነዳጅ ተሽከርካሪ የነዳጅ ተሽከርካሪዎች ሪሴል ቫሊዩ ላይ በደንብ የተሻሉ ናቸው ብለን ማሰብ እንችላለን። ይህ የሚሆንበት ትልቁና ዋነኛ ምክንያት ተሽከርካሪዎቹ ባትነዷቸውም፣ ንጹህ ቢሆኑም፣ ባይጋጩም፣ ብዙ ኪሎ ሜትር ባይሄዱም የነዳጅ ተሽከርካሪዎች አዲስ ሆኖ አዲሱ ሆኖ ለረጅም ጊዜ መቆየት ይችላሉ። ኤሌክትሪክ ተሽከርካሪዎች ግን ባትሪያቸው በቆሙበትም ዲግሬድ እያደረገ ስለሚሄድ በባትሪያቸው ምክንያት በጣም ሪሴል ቫሊዋቸው ወረድ ይላል ተብሎ ይታሰባል። ከባትሪያቸው በተጨማሪ ደግሞ ለዚህ ተሽከርካሪዎች ከጊዜ ወደ ጊዜ የቴክኖሎጂ ማሻሻልና ለውጥ በጣም ስለሚመጣባቸው ከመልሶ መሸጥ አንፃር ዘንድሮ የሚወጣው መኪና አምና ከነበረው ወይምታቻ አምና ከነበረው መኪና በደንብ የተሻለ ስለሚሆን አዲሱን ከመግዛት የድሮን የሚያስበልጥ ሰው ወይም ደግሞ የድሮን የሚመርጥ ሰው ስለማይኖር ከዚህ ከዚህ አንፃር እንዳሽ ተሽከርካሪዎች ደግሞ በቴክኖሎጂ ብንለው በማሻሻል የምንለው በጣም ረጅም ዓመት የቆዩ ስለሆኑ አሁን ብዙ የሚታይባቸው ለውጥ ባለመኖሩ ምክንያት ሪሴል ቫሊዋቸው በደንብ የተሻለ ነው ተብሎ ይታሰባል። በዚህኛው በሪሴል ቫሊዩ የነዳጅ ተሽከርካሪ ቦታውን ይወስዳል ወይም ብልጫውን ይወስዳል ማለት ነው። እንግዲህ በዚህም ውጤታቸው አምስቱን ኤሌክትሪክ ተሽከርካሪ አምስቱን ደግሞ የነዳጅ ተሽከርካሪዎች ቦታ ይዛሉ። እያንዳንዳቸው አንዳንድ ነጥብ ለመስጠት እነዚህ በትክክል እኩል ሚዛን ያላቸው ጉዳዮች ስላልሆኑ እናንተ የራሳችሁን መመዘኛ መውሰድ ትችላላችሁ። ከዚህ በተጨማሪ ግን ማሰብ እና ማወቅ የሚጠበቅብን ነገር ከኢንቫይሮንሜንታል አስፔክት ነው። ኢንቫይሮንሜንታል አስፔክት ስንል አካባቢን መበከልና አለመበከል የሚባል ነገር ሲታሰብ ስፔሻሊ ብዙዎቹ ኤሌክትሪክ ተሽከርካሪዎች ባትሪያቸው ሲመረት በጣም ብዙ ብዙ በሚባል ደረጃ አካባቢን ይበክላሉ ብለው ቢያስቡም ወይም ደግሞ ብዙ ዳታ ቢያስቀምጡም አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ አንድ የሚመረት ባትሪ ስለሌለ ኤሌክትሪክ ተሽከርካሪ በላይ ተሽከርካሪ ከውጭ ኢምፖርት ስለምናደርግ እነዚህን ተሽከርካሪዎች ሁለቱንም ረን ስናደርግ ወይም ደግሞ ስናንቀሳቀሳቸው፣ የኤሌክትሪኮቹን ስናንቀሳቀስ አካባቢን ማንበክል አረንጓዴ የሆነ ከባቢ አየር የሚኖረን ምንም አይነት ከኬሚካል የጸዳ አካባቢን ከመፍጠር አንጻር ካየን ግን ኤሌክትሪክ ተሽከርካሪዎች አሁን ባለው ተጨባጭ ሁኔታ ለኢትዮጵያ በደንብ የተሻሉ ናቸው ብለን ማሰብ እንችላለን ማለት ነው። እንደኔ ከነዳጅና ከኤሌክትሪክ ተሽከርካሪ የትኛው ይሻላል የሚለውን ስፔሻሊ መኪናውን የምትገዙት ለመጠቀምና ለመጠቀም ብቻ ከሆነ በተለይ አዲስ አበባና አካባቢው ላይ የምትንቀሳቀሱ ከሆነ መልሶ መሸጥ የማያሳስባችሁ ከሆነ በብዙ ነገር የኤሌክትሪክ ተሽከርካሪዎች በደንብ የተሻሉ ናቸው የሚለውን እኔ ብልጫ ሰጠዋለሁ ማለት ነው። እናንተም የራሳችሁን ሀሳብና ሴቶቻችሁን በኮመንት ጻፉልኝ። ተሳሳትኩት የምታረሙ ነገር ካለ ወይ ደግሞ ላይ መጨመር ያለበት ነገር አለ ብላችሁ የምታስቡት ካለ ኮመንት አድርጉኝ። መልካም ጊዜ